ሰላም ጤና ይስጥልን! በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 9 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። በወልዲያ ዙሪያ ያለው የፋኖ ጦር ከባድ ትንቅንቅ ሲያደርግ ውሏል። በሰሜን ቀጠና እስቴና አካባቢውን ተቆጣጥሯል። የፋኒት በዓለም ስርዓተ ለቅሶ ተካሂዷል። የግንባር መረጃዎችን በዝርዝር አካተናል። መጠለያ ካምፓቸው ወደ አገዛዙ ወታደራዊ ማሰልጠኛ የተቀየረባቸው ተፈናቃዮች ስጋት ውስጥ መሆናቸውን ገልጸዋል። በደሴ መምህራን ማሰልጠኛ የሚገኙ ሰልጣኞች በረሃብና በኑሮ ሁኔታ እየተሰቃየን ነው ብለዋል። እስራኤል በደቡባዊ ጋዛ የአየር ጥቃት መፈጸሟን አስታውቃለች። በአሜሪካ የተለያዩ ግዛቶች ትራምፕን የሚቃወሙ ሰልፎች ተካሂደዋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅት ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በወልዲያ ዙሪያ ያለው የፋኖ ጦር ከባድ ትንቅንቅ ሲቀጥል፣ የፋኒት በዓለም ስርዓተ ለቅሶ የፋኖ አመራሮች በተገኙበት ተካሂደዋል። አፋብሀ ሚኒሊክ እዝ በራያ ቆቦ ዙሪያ፣ ወልዲያ ዙሪያና መርሳና ወርጌሳ ባለፉት አራት ቀናቶች ከባድ ትንቅንቅና ተጋድሎ ላይ እንደሚገኝ በዛሬው የእሁድ የዘመቻ ውሎ መረጃው ጠቅሷል። የሚኒሊክ እዝ ምስራቅ አማራ ኮር አንድ ኮር ሁለት ልጅ እያሱ ኮር ና የእዙ ልዩ ዘመቻ በሶስቱ ትላልቅ ግንባሮች ባለፉት አራት ተከታታይ ቀናቶች የኦሮሚያ ብልጽግና ልዩ ኃይልን ጨምሮ አዲስ ከተቋቋሙት የብልጽግና ሰራዊት ጋር ብርቱ ትንቅንቅና ተጋድሎ እያደረጉ ይገኛሉ ብለዋል። ተጋድሎ በራያ ግንባር በጮቢ በርና በአይባወ እስከ ሸዎች እንዲሁም በተኩለሽ እስከ በረሃ እስከ ሸዎች እንዲሁም በተኩለሽ እስከ በረሃ ከባድ ትንቅንቅና ተጋድሎ እየተደረገ ነው ያለው እዙ። ድሮንና ጀት ተማምኖ የመጣው የአገዛዙ ሰራዊት ቁስለኛ ና ስክሬን ማንሳት በማይችልበት ሁኔታ በፋኒት በዓለም ዋሴ እና በፋኒት ትግስት ወዳጁ እህትና ወንድሞች እየተረመረመ ይገኛል ሲል አክሏል። በሌላኛው ግንባር ወልዲያ ዙሪያ የምስራቅ አማራ ኮር ሁለት ና የልጅያ ሱኮር አሀዶች በጥምረት በመቻሬ ና በሲሪንቃ ለማጥቃት የመጣን ጠላት መክተው በመልሶ ማጥቃት ወልዲያ አስገብተውታል። የልጅያ ሱኮር አሀዶች በጥምረት በሀብሩና ወርጌሳ ግንባር ከባድ ትንቅንቅና ተጋድሎ በማድረግ በርካታ የብርሃኑ ጁላ ሰራዊት በመደምሰስ ና በማቁሰል እንዲሁም ከ 60 በላይ ጠላትና ከ45 በላይ ክላሽ ከተተኳሽ ጋር በመማረክ ታላቅ ድል አስመዝግበዋል። የልጅ እያሱ ኮር ትናንት ጥቅምት 8 2018 ዓ.ም ከጠዋቱ 11 ሰዓት እስከ ቀኑ 5 ሰዓት በሰሜን ወሎ ዞን ሀብሮ ወረዳ በወርጌሳ አካባቢ፣ አምባሰል ወረዳ ውጫሌ፣ ጨፌና ወርቃሪያ እስከ ኩታበር ወረዳ ተጋድሎ በማድረግ ታላቅ ድል ማስመዝገቡንም ጠቅሷል። የፋኖ ጦር በሰሜን ቀጠናም ተጋድሎውን ቀጥሏል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ የሜ ሜጀር ጀኔራል ኡባንታባተ አንደኛ ኮር ታሪካዊቷ ጉና ክፍለ ጦር፣ ሜጀር ጀኔራል ኡባንታባተ ተወርዋሪ ክፍለ ጦር ጣና ገላውዲዮስ ክፍለ ጦርና ነበልባሉ ፎገራ ክፍለ ጦር በደቡባዊው ጎንደር ቀጠና ከፍተኛ ድል ተቀናጅተዋል። ዛሬም እንደ ትናንቱ ታላቅ ድል የፈጸሙት የጉና ክፍለ ጦር የስቴደንሳ ብርጌድ ከጠዋቱ 12 ሰዓት ጀምሮ ከአገዛዙ ዙፋን ጠባቂ ሰራዊት ጋር ፊት ለፊት የጨበጣ አውደ ውጊያ በማድረግ ሶስት የኮንክሪት ምሽግ በመሰባበር ጠላትን ሙሉ ለሙሉ መደምሰሳቸው ተመላክተዋል። አውደውጊያው በእስቴ መካነ ኢየሱስ ከተማ በደንጎልት በዩቅራና ጌጣ አድማሱን አስፍቶ የተካሄደ ሲሆን በዩቅራ ቄጣና ደንጎልት የሸሸው የአብይ ኃይል ሙሉ ለሙሉ መደምሰሱ ታውቋል። ዛሬ ሁድ ጥቅምት 9/2018 በተገኘው አኩሪ ድል ጉና ክፍለ ጦር እስቴ ወረዳን መቆጣጠሩ ታውቋል። የአፋ ብሃ ሰሜን አማራ ቀጠና በላይ እዝ ሜጆር ጄኔራል ውባንታ ባተ፣ አንደኛ ኮር ጉና ክፍለ ጦር እስቴ ደንሳ ብርጌድ እና ስማዳ ሀገረ ቢዝን ብርጌድ በእስቴ መካነ ኢየሱስ ከተማን ሙሉ በሙሉ መቆጣጠራቸው ተረጋግጧል። መካነ ኢየሱስ ከተማን ሙሉ ለሙሉ በመቆጣጠር የታሰሩ እስረኞችን ማስፈታት የተቻለ ሲሆን ከታሰሩት መካከል አስር ቀን ያልሞላት አራስ እናት በአገዛዙ በግፍ ታስራ ዛሬ በልጅ ልጆቿ የበረታ ክንድ ተለቃለች ሲል ክፍለ ጦሩ አስታውቋል። ይህ በእንዲህ እንዳለ በአገዛዙ አረመኒያዊ ድርጊት ሰብአዊነት በጎደለው የጦር ወንጀል ጡቷ ተቆርጦ የተገደለችው ፋኒት በዓለም የለቅሶ ስነስርዓት ዛሬ ተፈጽመዋል። የፋኒት በዓለም ዋሲውን የለቅሶ ስነስርዓት ተወልዳ ባደገችበት በአርቢሲ ማርያም ቤተ ክርስቲያን ታላላቅ የሃይማኖት አባቶችና የአምስተኛ ክፍለ ጦር አባላትና የአረንዛው ዳሞት ብርጌድ አመራሮች በተገኙበት መፈጸሙን ተመልክተናል። መጠለያ ካምፓቸው ወደ አገዛዙ ወታደራዊ ማሰልጠኛ የተቀየረባቸው ተፈናቃዮች ስጋት ውስጥ መሆናቸውን ገለጹ። ከኦሮሚያ ክልል ምስራቅና ምዕራብ ወለጋ በሆሮ ጉድሩና ከቄለም ወለጋ ዞኖች እንዲሁም ከቤንሻንጉል ጉሙዝ ክልል ተፈናቅለው የአማራና የአፋር ክልሎች አዋሳኝ አካባቢ ሰሜን ወሎ ሀብሩ ወረዳ ጃራ መጠለያ ካምፕ ላለፉት ሶስት ዓመታት መቆየታቸውን የተናገሩት ተፈናቃዮቹ አሁን ስጋት ውስጥ መሆናቸውን ገልጸዋል። ላለፉት ሶስት ዓመታት አስከፍ የሚባል ቆይታ እንዳሳለፉ የተናገሩት ተፈናቃዮቹ ከሚያዝያ 2017 ዓ ም ጀምሮ መጠለያ ካምፑ የወታደራዊ ማሰልጠኛ በመሆኑ ትልቅ ስጋት ፈጥሮብናል ብለዋል። መጠለያው ከተፈናቃዮች መጠለያነት ወደ ወታደራዊ ማሰልጠኛነት ተቀይሯል ሲሉ ስማቸውን እንዳይጠቀስ የጠየቁ ተፈናቃይ ከተጠቀሰው ጊዜ ጀምሮ ሰልጣኞች ስልጣን ሲወስዱበት ነበር ብለዋል። ስልጠናው ሲያልቅ የሰሜን ወሎ ዞን ያገዛዙ ሚሊሻዎች በግቢው መቆየታቸውን ጠቁመዋል። ወታደራዊ ሰልጣኞች ና ተፈናቃዮች በአንድ ግቢ ውስጥ ሸራ ወጥረን እየኖርን ነው ያሉት ቅሬታ አቅራቢው የሚጠቀሙበት ውሃና መጸዳጃ ቤት ጭምር የጋራ መሆኑ ትልቅ ስጋት እንደደቀነባቸው ተናግረዋል። ከወታደራዊ ሰልጣኞቹ ጋር መኖር ችግር ሊያስከትል እንደሚችል ስጋታቸውን የተናገሩት አስተያየት ሰጪው መስከረም 6 2018 ዓ ም በካምፑ ወታደራዊ ስልጠና ሲወስዱ በነበሩ ሚሊሻዎችና በፋኖ ጦር መካከል ተከፍቶ በነበረ ጦርነት ተፈናቃዮች ላይ ከፍተኛ ስጋት ፈጥሮ እንደነበር ተናግረዋል። በአሁኑ ወቅት በመጠለያቸው ዙሪያ ምሽግ ተቆፍሮ እንደሚገኝ ያስረዱት አስተያየት ሰጪው ሁኔታው ትልቅ ስጋት እንደሆነባቸው ሳይገልጹ አለማለፋቸውን ሪፖርተር አስነብበዋል። በካምፑ ውስጥ ከ8 ሺ በላይ ተፈናቃዮች መጠለላቸውን የተናገሩት አስተያየት ሰጪው አብዛኛዎቹ ተፈናቃዮች ወደ ነበሩበት የመመለስ ተስፋ እንደሌላቸውን ያስረዱት፣ ከአንድ አመት በፊት የመመለስ እንቅስቃሴ ተጀምሮ እንደነበር ያስታወቁት ቅሬታ አቅራቢው የተለያዩ አማራጮች ከመንግስት በኩል ቀርበውላቸው እንደነበር የገለጹም ሲሆን ነገር ግን በወቅቱ የቀረበው የጥናት ውጤት ምን ላይ እንደደረሰ እንደማያውቁ አብራርተዋል። አካባቢው በአማራና በአፋር ክልሎች አዋሳኝ የሚገኝ በረሃማ በመሆኑ የቀን ስራም ሆነ ሌላ ስራ ሰርተው ለመኖር አስቸጋሪ እንደሆነባቸው ተናግረዋል። በተለያዩ ጊዜያት የወሰን ግጭቶች እንደሚከሰቱ የገለጹት አስተያየት ሰጪው በተለያዩ ወቅቶች ለእንጨት ለቀማ ሲንቀሳቀሱ በነበሩ ተፈናቃዮች ላይ ከአፋር ክልል በኩል በተተኮሰ ጥይት ሰባት ሰዎች መሞታቸውንና አስር ያህሉ መቁሰላቸውን ገልጸዋል። ሰልጣኞች ሳይገቡ በፊት ለሚመለከተው አካል ቅሬታቸውን አሰምተው እንደነበር የተናገሩት ደግሞ ስማቸው እንዳይገለጽ እየጠየቁ ሌላ ተፈናቃይ ናቸው። ሰልጣኞቹ ከቤተሰቦቻቸውና ከትዳር አጋሮቻቸው ተለይተው የሚመጡ በመሆናቸው አብሮ መቆየቱ ለተፈናቃዮች ስጋት ሊሆን ይችላል የሚል ሀሳብ ለዞኑ ባለስልጣናት አቅርበው እንደነበር የተናገሩት አስተያየት ሰጪው ነገር ግን ሀሳባቸውን የተቀበላቸው እንደሌለ ለም ገልጸዋል። የሚሰጠው ወታደራዊ ስልጠና የሚቀጥል ከሆነ የመጠለያ ካምፑ ዙሪያ ምሽግ በመሆኑ ለበለጠ አደጋ ሊጋለጡ እንደሚችሉም በአገዛዙ የሴራ አካሄድ ስጋታቸውን አስረድተዋል። አገዛዙ ተፈናቃዮችን ሽፋን በማድረግ ወታደሮችን ማሰልጠኑ በፋኖ እየተወሰደበት ያለውን እርምጃ ወደ ህዝብ እልቂት ለመቀየር ማሰቡን የሚጠቁም ነው ተብሏል። በደሴ መምህራን ማሰልጠኛ የሚገኙ ሰልጣኞች በረሃብና በኑሮ ሁኔታ እየተሰቃየን ነው አሉ። ከአርባ ዓመት በላይ መምህራንን በማሰልጠን የሚታወቀው የደሴ መምህራን ማሰልጠኛ ኮሌጅ በመምህርነት በዲግሪና ዲፕሎማ የሚሰለጥኑ ተማሪዎች በወር ለምግብ የሚሰጣቸው 760 ብር ለመኖር ስላላስቻላቸው ሰው ቤት ተቀጥረው በቤት ሰራተኝነት እንዲሁም ከጫካ ጭራሮ እየለቀሙ የራሳቸውን ምግብ ለማብሰል መገደዳቸውን ገልጸዋል። ከነዚህ ተማሪዎች አንዱ በእንጨት ለቀማ ወቅት ህይወቱ እንዳለፈም ሰልጣኞቹ ተናግረዋል። በወር የሚከፈላቸው 760 ብር ነው የተባለ ሲሆን አንድ እንጀራ ለመግዛት የዋጋውን ውድነት አልቻሉትም። ከዚህ ኑሮ ውድነት በመነሳት ወንዶች ኩሽና ተፈቅዶላቸው እንጀራ እየጋገሩ እየኖሩ ናቸው ሲሉ የሁኔታውን አስከፊነት ተናግረዋል። ነገ ተማሪዎችን ለማስተማር የሚሰለጥኑ መምህራን የሚማሩትን ሳይሆን የሚበሉትን በማሰብ የማገዶ እንጨት በመልቀም የቀን የጉልበት ሰራተኛ በመሆን እንዲሁም ሊጥ አብኩተው ለምግባቸው የሚሆን እንጀራ በመጋገር ጊዜያቸውን ያሳልፋሉ ነው የተባለው። ሰልጣኞች ለጀርመን ድምፅ እንዳረጋገጡት ከትምህርት በኋላ የሚመገቡትን ምግብ ለማብሰል በደሴ ወደሚገኙት የጦሳ አዘዋና ሌሎች እንጨት ለመልቀም ወደሚያስችላቸው ጫካዎች ሲያመሩ ከሞት ጋርም ተጋፍጠዋል ብለዋል። ለመማር በጣም አስቸጋሪ ስለሆነ በጦሳ ተራራ እንደዚሁም በአዘዋ ተራራ ካልለቀምን በስተቀር እንጨት አይገኝም ብለዋል። በዚህም አንድ ሳሙኤል የተባለ የእንግሊዝኛ ክፍል የዲግሪ ተማሪ በጦሳ ተራራ እንጨት ሊለቅም ሄዶ ህዳር 28 ቀን ህይወቱ አልፏል ተብሏል። ችግሩ በተለይ ሴቶች ላይ የጎላ ነው የምትለው ሰልጣኝ የግማሽ ቀን የቤት ሰራተኝነትና በሌሎች ስራዎች ራሳቸውን እየጎዱም ነው። ትምህርት የምንማረው ብላለች። እንጨት ለቅመን ነው የምንማረው። ወንዶችም እንጨት እየለቀሙ እየጋገሩ ይማራሉ ያሉት ተማሪዎች፣ አሁን አሁንማ ስራም ጠፍቷል። አሁን የቀን ስራ ሰርተን ለመማር የማንችልበት ጊዜ ላይ እንገኛለን ሲሉም በተሰበረ ልብ ተናግረዋል። የሚለው ተማሪ ወቅታዊ ሁኔታው ተጨማሪ ስራ ሰርተን ለመማር አላስቸላንም ብለዋል። ሴቶች የግማሽ ቀን ስራ ካገኙ ይሰራሉ። ወንዶች ቅዳሜና እሁድ ይሰራሉ። ዘንድሮ ግን የለም መስራት አትችልም የተግባር ልምምድ ስለምንሄድ ትንሽ ከበድ ይላል፣ ያለው ሰልጣኙ ባለፈው አመት ይሻላል፣ ወጪ የለም፣ ትንሽ አስፈሪ ነው ሰአቱ፣ ሲል ገልጿል። በትምህርቱ ላይ ተጽዕኖ እየፈጠረ ነው መባሉን የደሴ መምህራን ማሰልጠኛ ኮሌጅ መምህር የሆኑት መምህር አበበ ደሴ እንደሚገልጹት ተማሪዎች የዕለት ኑሯቸውን በማሰብ ስለሚጠመዱ ትምህርት የመቀበል አቅማቸው ውስን ሆኗል፣ ሲሉም የጉዳዩን አሳሳቢነት አረጋግጠዋል። በአሜሪካ የተለያዩ ግዛቶች የተካሄዱ ሰልፎች በትራምፕ መንግስት ፖሊሲ ላይ ተቃውሞ አሰሙ። ዶናልድ ትራምፕ በሚመሯት አሜሪካ ተቃዋሚ ሰልፈኞቹ አደባባይ ከወጡባቸው ከተሞች መካከል ኒውዮርክ፣ ዋሽንግተን ዲሲ፣ ቺካጎ፣ ሚያሚና ሎስ አንጀለስ ይገኙበታል። በኒውዮርክ ከተማ በዝነኛው ታይምስ ስኩዌር የተካሄደው የተቃውሞ ሰልፍ ቅዳሜ ጠዋት የተጀመረ ሲሆን በሺዎች የሚቆጠሩ ሰዎች ተቀላቅለውታል። አውራ ጎዳናዎችና የባቡር ትራንስፖርት መሳፈሪያ ስፍራዎች መፈክር በያዙ የተቃዋሚ ሰልፈኞች ተጥለቅልቀው እንደነበርም ተስተውሏል። ተቃዋሚዎቹ ከያዟቸው መፈክሮች መካከል ዲሞክራሲ እንጂ ንጉሳዊ አስተዳደር አንፈልግም ና ህገ መንግስቱ አማራጭ አይደለም የሚሉ ይገኙበታል። ከሰልፉ በፊት የትራምፕ አጋሮች ተቃዋሚዎቹን የግራ ክንፍ እንቅስቃሴ ከሆነው አንቲፋ ጋር ግንኙነት አላቸው ሲሉ ከሰዋቸዋል። አክለውም ለአሜሪካ ጥላቸው ያላቸው ሰልፍ ሲሉም አውግዘውታል። ትናንት ቅዳሜ ዕለት የተካሄደው የተቃውሞ ሰልፍ አስተባባሪዎችና የታደሙ ሰልፈኞች ዝግጅቱ ሰላማዊ ነበር ሲሉ ተናግረዋል። ኖኪንግስ በመባል የተሰየመው የተቃውሞ ሰልፍ አስተባባሪዎች በድረገጻቸው ላይ ዋናው መርህ ምንም ሁከት የሌለበት ትዕይንተ ህዝብ ማካሄድ መሆኑን የገለጹ ሲሆን ተሳታፊዎችም ሊኖር ከሚችል ትንኮሳ ሁሉ ራሳቸውን እንዲያርቁ አሳስበዋል። በኒውዮርክ በሰልፉ ላይ የተሳተፉ የተወሰኑ ሰዎች ዲሞክራሲ እንደዚህ ነው የሚል ዝማሪ ያሰሙ ነበር። ሄሊኮፕተሮችና ሰው አልባ አውሮፕላኖች በሰልፈኞቹ ላይ ሲያንዣብቡ፣ ፖሊሶችም የመንገዱን ዳር ይዘው ቆመው ነበር ተብሏል። የኒውዮርክ ፖሊስ በአምስቱም የከተማዋ አውራጃዎች ከመቶ ሺህ በላይ ሰዎች በሰላማዊ መንገድ ተቃውሟቸውን ለማሰማት መሰብሰባቸውንና ከተቃውሞ ጋር በተያያዘ ምንም አይነት ችግር እንዳልተፈጠረ ገልጿል። በታይምስ ስኩዌር አንድ የፖሊስ መኮንን ከሀያ ሺ በላይ የተቃውሞ ሰልፈኞች በሰባተኛ ጎዳና ላይ መታየታቸውን ግምቱን አስቀምጧል ሲል ቢቢሲ ዘግበዋል። ቤት ዛስሎፍ የተባለችው ጋዜጠኛ በኒውዮርክ የተካሄደውን የተቃውሞ ሰልፍ የተቀላቀለችው አሁን ባለው መንግስት ስለተቆጣችና የሆነ ያለው ስለሚያስጨንቃት እንደሆነ ተናግራለች። የትራምፕ አስተዳደር ወደ ፋሽዝም እና ወደ አምባገነን መንግስት እያመራ ነው ስትልም ሁኔታውን ገልጻለች። እስራኤል በደቡባዊ ጋዛ የአየር ጥቃት መፈጸሟን አስታወቀች። ጥቃቱ ሐማስ የተኩስ አቁም ስምምነቱን በመጣስ በእስራኤል ጦር ላይ ለፈጸመው ጥቃት ምላሽ ነው ተብሏል። ከሳምንት በፊት በአሜሪካው ፕሬዚዳንት ዶናልድ ትራምፕ አማካኝነት የተኩስ አቁም ስምምነት ከተካሄደ በኋላ ሁለቱም ወገኖች አንዱ ሌላኛውን በተኩስ አቁም ስምምነቱን በመጣስ እየተወቃቀሱ ይገኛሉ። የእስራኤል ጦር ያሰራጨውን መግለጫ ጠቅሶ የጀርመን ዜና አገልግሎት እንደዘገበው እስራኤል ዛሬ በደቡብ ጋዛ ራፋህ አካባቢ የሐማስ ወታደራዊ ይዞታዎች ባለቻቸው ኢላማዎች ላይ የአየር ጥቃት ፈጽማለች። የእስራኤል ጦር ሐማስ የተኩስ አቁም ስምምነቱ ላይ ከፍተኛ ጥሰት ፈጽሟል ሲል ሐማስን ወቅሷል። አሜሪካ በበኩሏ ሐማስ በገዛ ወገኖቹ ፍልስጤማውያን ሲቪሎች ላይ ጥቃት ለመፈጸም እቅድ አለው ስትል አስጠንቅቃለች። ሐማስ ግን ይህን ውንጀላ ውድቅ አድርጎታል ሲል ዘገባው አክሏል። ሐማስ ባሰራጨው መግለጫ በመላው ጋዛ የተኩስ አቁም ስምምነት ላይ የተዘረዘሩትን ውሎች በሙሉ እንዲከበሩና እንዲተገበሩ ቁርጠኛ መሆኑን አክሏል። ይህ በእንዲህ እንዳለ የእስራኤል ጠቅላይ ሚኒስትር